የብሪታንያ ንጉስ የነበረው ኤድዋርድ ስምንተኛ ንግስናውን እንዲተው ምክንያት ከሆነችው ዊልስ ዋርፊልድ ጋር ጋብቻ የፈጸመው በ1928 ዓመተ ምህረት በዛሬዋ ዕለት ነበር። ንጉስ ኤድዋርድ ስምንተኛ ለሚወዳት ፍቅረኛው ሲል ንጉስነትን ያህል ስልጣንን ለመተው የመጀመሪያው ነው። ኤድዋርድ የዌልስ መስፍን ሆኖ በአንደኛው የዓለም ጦርነት ጊዜ ጦርነቱን በሚመራው ኮሚቴም ተሳትፏል። የኢኮኖሚ ድቀት በደረሰም ጊዜ ስራ ላጡ ዜጎች የስራ ዕድል ለመክፈት ጠቃሚ ተግባሮች ፈጽሟል። በእነዚህና በሌሎቹም ተግባሮቹ የአባቱ ዙፋን ተረካቢ እንዲሆን ታላላቅ የሚባሉ ሹማምንት በተስፋ ጠብቀውታል። ኤድዋርድ እስከ አርባ ዓመቱ ሳያገባ ቆይቶ በመጨረሻም አሜሪካዊቷን ዊልስ ዋርፊልድን አፈቀረ። አባቱ ንጉሥ ጆርጅ ስለሞተ ኤድዋርድ ስምንተኛ ተብሎ ንግስናውን ወረሰ። ዊልስ ዋርፊልድ ከእንግሊዛዊ አሜሪካዊ ነጋዴ ባሏ ጋር በለንደን አካባቢ ትኖር ነበር። ከባለጸጋ ባሏ ሲምሰን በፊትም የአሜሪካ ባህር ኃይል ባልደረባ አግብታ ፈታለች። ኤድዋርድ ከባሏ የተፋታችውን እጅግ የሚያፈቅራትን ዊልስን ሚስቱ እንድትሆን የዘውድ ምክር ቤቱን ጠየቀ። ነገር ግን በጥልቅ ፍቅር የወደቀላትን ዊልስን ለማግባት አትችልም ተባለ። ምክንያቱም በእንግሊዞች የነገሥታት ስርዓት መሰረት ዙፋን የተረከበው ንጉሥ ሁለት ጊዜ የፈታች ሴት ንግሥት ልትባል ስለማትችል ሊያገባት አይችልም ስለተባለ ነው። ንጉስ ኤድዋርድ ዊልስ ንግስት መባሏ ቀርቶ የብሪታንያ ነገስታት ሚስቶች የሚያገኙትን ፕሮቶኮልና ጥቅማ ጥቅም ሳትጠይቅ ሚስት ብቻ እንድትሆንለትም ጠየቀ። ይህንንም አይቻልም ተባለ። ጥያቄውን ጠቅላይ ሚኒስትሩ ስታሊን ባልዊድን ተግባራዊ ለማድረግ የሚያስቸግር ነው ብሎ ተቃወመው። ጉዳዩ የጋዜጦች መነጋገሪያም ሆነ። የፓርላማ አባላትም በድጋፍና በተቃውሞ ለሁለት ተከፈሉ። የወግ አጥባቂው ፓርቲ ዋና ሰው የሚባለው ዊንስተን ቸርችል እስከ መጨረሻው የንጉሱን ፍላጎት ደገፈ። አጀንዳው የጋለ ንትርክ መፍጠሩና መቋጫ እንደማይኖረው ሲረዳ ንጉሥ ኤድዋርድ የማፈቅራትን እንዳገባ ካልተፈቀደልኝ ንግስናዬን ለቅቅ ያለው ብሎ በራዲዮ ይፋ አደረገ። የ325 ቀናት ንግስናውን ለወንድሙ ንጉስ ጆርጅ አምስተኛ አስረከበ። በዚያው ቀን ከማፈቅራት ማፈቅራት ሴት ድጋፎች ከፍ ያለውንና ኃላፊነት የሚጠይቀውን የንጉስነት ተግባሬን ልፈጽም አልችልም የሚል ንግግርም አደረገ። ሚ and mine alone. ከንግስናው ይልቅ ለፍቅሩ ታማኝ የሆነው ንጉሥ ፍቅረኛውን ይዞ ወደ ፈረንሳይ ሄደ። ጋብቻቸውንም በፓሪስ ፈጸሙ። ንጉሥ ኤድዋርድ ስምንተኛ ከንግስና ሥልጣኑ አስበልጦ ካፈቀራት ዊልስ ዋርፊልድ ጋር በፓሪስ ጋብቻቸውን ከፈጸሙ ዛሬ 89 ዓመት ሆነ።